ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የዛሬ ቪዲዮ ማለት የሆነ ለመናገር ሀይሚ፣ እስቲ ምከርን ማለት እስቲ ምከሩን እናንተ ከኛም ከእውቀትም እና ደግሞ ከኛም ትልልቆችን ልትኖሩ ትችላላችሁ ብላ ነበረ እና ማለት ነው እኛ የሆነ ለመናገር ብዙ ጊዜ መክረናችኋል። ብዙ ጊዜ ሀይሚ፣ አንዴ ሁለቴ አይደለም ብዙ ጊዜ መክረናችኋል። እናንተ አባት እናቶቻችሁ እየተዘገዘቁ ነው፣ ተዉ። ምክንያቱም ለምንድ ታውቃላችሁ አንቺና ብሩኬ ሰላም ብትፈጥሩ ያንቺም እናት አባትሽ ሚዲያ ላይ እንደዚህ አይዘገዘቁም። እንደዚህ በፊልተር ተደርጎ የሆነን ለመናገር እኔ እናቴና አባቴ እንደዚህ ሲደረጉ እኔ ለገንዘብ ብዬ የፈለገ ገንዘብ የፈለገ ዶላር ይቀራል እንጂ በፍጹም እንደዚህ አልሆነም። ገባችሁ? ይሄ ማለት እናንተ ለኛም ክብር የላችሁም፣ ለእናት ለአባቶቻችሁም ክብር እንደሌላችሁ ነው የሚያሳየው ማለት ነው። ልንገራችሁ እርግጭ አርጌ ሀይሚ መሆንሽ ብሩኬም ማለት ነው ምክንያቱም የእውነት ለአባታችሁና ለእናታችሁ ዝም ብላችሁ በአፋችሁ አይደለም፣ በተግባር ማሳየት አለባችሁ። ገባችኋ? በተግባር ስላችሁ ይህንን ነገር ሀይሚ አንቺና ብሩኬ ማስተካከል የምትችሉ ነገር ነው አይደል እንዴ? ቲክቶክ ላይ በእናንተ ምክንያት ነው አይደል እናንተ ስለተጣላችሁ ነው አይደል? እናትሽ አባትሽ፣ የብሩኬ እናት እየተዘገዘቁ ያሉት እናንተ፣ በእናንተ ምክንያት ብዙዎች እየተጣሉ ያሉት የእናንተ ፎቶ እንደዚህ የሚዘገዘቁ፣ ተው፣ ለእናንተ ክብር የላችሁም። እናንተን ተውት፣ ለራሳችሁ ማለት ነው። ግን እናት አባቶቻችሁ እየተዘገዘቁ ያሉት በእናንተ ምክንያት ነው። ስለዚህ ይሄንን ነገር እናንተ ብትፈቱ፣ ብትታረቁ እናት አባቶቻችሁ አይዘገዘቁም እንደዚህ ክብር ባጣ ነገር ማለት እናት አባቶቻችሁ በዚህ ነገር መገኘት የሌለበት ነገር ነው ማለት ነው። ልንገራችሁ ማለት ነው ብዙ ጊዜ ማለት ነው የሆነ ለመናገር ለብሩኬና ለሀይሚ መክረናል። ስለዚህ ምክሩኝ ላልሹ ነገር ነው ይሄንን ማውራ ማለት ነው እና ብዙ መክሯል እንደነ ያሉት ደግሞ የመዳን ቀሞች ራሱ ኮሜንት ላይም ሆነ ሁሉም ቦታ መክሯቸዋል፣ ሀይሚ ማለት ነው። ምክንያቱም እናንተ ሰላም ብትፈጥሩ እናት አባቶቻችሁ አይዘገዘቁም። ለእናት ለአባቶቻችሁ ክብር ካለ ታረቁ፣ ሰላም ፍጠሩ ብሎ በጣም ብዙ ጊዜ ለፍተናል ማለት ነው። ከተጣላችሁ ከሁለት ሳምንት ሊያልፍ ነው አይደል እንዴ እና ስለዚህ ሀይሚ የእኛን ምክር ብሰሙ ኖሮ የሆነ ለመናገር በሁለት ቀን በሶስት ቀን ትታረቁ ነበረ። እኛም ብዙ ጊዜ መክረናቸዋል። ሰው እኮ አባት እናትሽም እኮ አንድ ቀን ቢመክርሽ ነው፣ ካልተመለሽ ደግሞ ሁለቴ ሶስቴ መክርሻል አይደል። ከዛ በላይ ግን አይመክርሽም። እኛ ግን ይኸው ስንት ዓመታችን ሁሌ ነው የምንመክረው። እናንተ በሰራችሁት ቪዲዮ ሁሌ አስቴት ነው የምንሰጠው አይደል እንዴ? ሁሌ ምክር እንሰጣለን። ባጠፋችሁት ቁጥር እንዳጠፋችሁት፣ ባላጠፋችሁት ቁጥር እንዳላጠፋችሁት ሁሉንም ምክር እንሰጣለን፣ አስተያየት እንሰጣለን። ግን አንድም ቀን ሰምታችሁን አታውቁም። እንደውም አልፎ አልፎ የምናወራ ነገሮችን ወስታችሁ ነው የምትሰሩት። አይዲ ማለት ነው። ስለዚህ ሀይሚ ዛሬ አንቺ ያረግሽው እንግዲህ አሁን ስለ ዳኔ እያገባኛል ብለሻል ማለት ነው። ያ ማለት እንግዲህ ከዳኔ ጋር የሆነ ነገር ብላችሁ ልትመጡ ነው። አሁን ዳኔን አፈቀርኩ ዳኔ የኔ ነው ብለሽ ልትመጪ ነው። ዳኔም ደግሞ እንደዛው ማለት ነው። ስለዚህ ይሄ ጥሩ አይደለም። ምክንያቱም ምንም አሁን በአሁን ሰዓት ብትቀያየሙን ከብሩኬ ጋር ማለት ነው ብዙ ነገር እናሳልፋቸዋል። ብዙ መከራን እናሳልፋቸዋል። ብዙ ደስታን፣ ብዙ ነገር እናሳልፋቸዋል። ገባቸው አይደለ? ስለዚህ ዳኔ አሁን መጥቶ ሀይሚ ሀይሚ ስላለሽ አይደለም ብሩኬም ደግሞ የሆነን ለመናገር እንጂ ዛሬ ሲናደዱለን መናደዱለን አይችልም እና ሀይሚ ማለት ነው የእውነት ጥፊ ለአንድ ሰውም ጥፊ ያር ማለት እጀን ሲቻላቅ ምናምን እያልሽ ነበረ። ዛሬ ግን እንግዲህ እጅሽን አንስተሻል እና ሁላችሁም እንግዲህ በየተራ በምትመጡት ቪዲዮ ሁሌ ሁሉ ጊዜ እየተጣላችሁ ነው። ምክንያቱም ትናንትና እንግዲህ ትናንትና ነው ከብሩኬ ከተደባደቡ። ብሩኬና ዳኒ ከትላንቶ ደም እንደዛ ብቻ፣ በየቀኑ በምትመጡት ነገር ላይ አንድ ሰው ተመቶ ነው የሚሄደው። ባለፈው ሶሲ አንቺን ገፈተረች። አሁን ነገም ደግሞ እንደዛው ለሆነ ነገር በቀን ትል ሊመጣ ነው ማለት ነው። እና በየጊዜው እንደዚህ መሆን ጥሩ አይደለም። እናንተ ሰላም ብትፈጥሩ እናት አባቶቻችሁ ቲክቶክ ላይ አይዘገዘቁም። ሰላም ፍጠሩ ብለን ብዙ ጊዜ መክረናል። እና ሀይሚ እባክሽን ማለት ነው እንደዚህ አታድርጉ። ሰላም ፍጠሩ እና አሁን እንግዲህ ሁሉም ሁለቱም ግን በእል ይመስለኛል፣ ሀይሚም ሆነ ብሩኬ ማለት ነው በእል ነው። አሁን ሀይሚ ያለችው ስለ ዳኔ ያገባኛል፣ ስላንተ አሁን ሀይሚ ይላችሁ እዚህ ጋር እራሱ አነጋገር እራሱ አልቻለችም። ምክንያቱም ስላንተ እኔ ማያገባኝ ከሆነ ስለ ዳኔ ግን ያገባኛል ነው። ብሩኬ አያገባሽም ሲላት፣ ስለ እኔ አያገባሽም ሲላት ስለአንተ ማያገባኝ ከሆነ ስለ ዳኔ ያገባኛል። ይሄ ምንም ምንም አይነት ፖይንት የምናረገው ወይ ደግሞ ፖይንት የምንጨምርበት አስተያየት የምንጨምርበት የምንቀንስበት አይነት ነገር የለውም፣ ማሀል ላይ ማለት ነው። ግን ሁለታችሁም ልጅ ልጅ አያጫውታችሁ ይጋባቸው አይደል? እንደዚህ ተገናኝታችሁ አሁን እንደውም ማለት ነው። ቤተሰቦች ትዝ ካላችሁ ከነሶሲ ጋር ከነዳኒ ጋር ከሌለ ሰው ጋር ሲገናኙ ብሩኬና ሀይሚ ተቃቅፎ ሰላም ተባብሎ አያውቁም። ብቻቸው ግን ሲመጡ ትዝ ማለት ትኩረት ሰጥታችሁ ካያችሁት ሰላም ይባባላሉ። ከሌለ ሰው ጋር ሲመጡ ግን ሰላም አይባባሉም። አያችሁት አይደለ? ይሄ ነገር ራሱ ማለት ነው የእነሱ ፍቅራቸውን ነው እንትን የሚለው ማለት ነው እና